አምበሳሱ በሳከነሳ የትንሳኤ በዓል ኢየሱስ ተነስቷል። ክርስቶስ በመቃብር ውስጥ የለም። ይህ ነው ከሌሎች እምነቶች የሚለየን። ቃሉ እንዲህ ይላል። ሞት እንኳን ሊይዘው አልቻለም። የሞትን ወጥመድ ሰበረ። እናም በሦስተኛው ቀን ተነሳ። በዚህ አስደናቂ የበዓል አከባበር ወቅት ይህን ቃል ላካፍላችሁ ወደድኩ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር አምስት ላይ እንዲህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። ያልኩትን በትክክል ሰምታችሁኝ አላረል? አምላክ የሆነው ኢየሱስ አላለም። ሰው የሆነው ኢየሱስ ነው ያለው። ኢየሱስ ሰው ነበር። ተለያይተዋል። አምላክ ሰው ሆነ እናም ፍቅሩን ለማሳኘት ከእኛ ጋር ኖረ። እናም በኢየሱስ ክርስቶስ በኩል ተገለጠ። ክርስቶስን ካወቃችሁ እግዚአብሔርን ታውቃላችሁ። ለምን እግዚአብሔር ሰው ሆኖ መምጣት አስፈለገው? ይሄ ጥሩ ጥያቄ ነው። ሦስት ምክንያቶችን ሰጣችኋለሁ። አንደኛ ከእኛ ጋር እንዲዛመድ እግዚአብሔር በሰው አምሳል መምጣት ነበረበት፣ ከእኛ ጋር እንዲዛመድ መጽሐፍ ቅዱስ እንዲህ ይላል፣ ለኃጢአታችን አሳልፎ የማይሰጠን ሊቀ ካህን አለን። ኢየሱስ ክርስቶስ እኔና እናንተን ሰው ሆኖ ተዛመደ። ይህን ስል ምን ማለቴ ነው? አንዳንዴ ወላጆቻችሁ ላይረዷችሁ ይችላሉ። ነገር ግን ክርስቶስ ይረዳችኋል። አንዳንዴ ጓደኞቻችሁ በስህተት ሊወቅሷችሁም ይችላሉ፣ ችላ ሊሏችሁም ይችላሉ። ነገር ግን ኢየሱስ ይረዳችኋል። ኢየሱስ ከእኔና ከእናንተ ጋር እንዴት ተዛመደ አውቃለሁ። ኢየሱስ በምን አይነት ሁኔታ ውስጥ እያለፍኩ እንዳለው ያውቃል። ሰዎች ያልተረዱኝ ሲመስለኝ አብሮኛል። ተስፋ ስቆርጥ የተገፋው ሲመስለኝ ኢየሱስ አብሮኛል። የተተውኩና የተጣልኩ ሲመስለኝ ኢየሱስ አብሮኝ ነው። ስዝል፣ ስደክም፣ በሐሰት ስወነጀል፣ ልቤ ሲሰበር፣ ብቸኝነት ሲሰማኝ ኢየሱስ አብሮኛል። ለዛ ነው ይህንም የምነግራቸው። መሻቶቻችሁን ሁሉ ይዛችሁ ከእርሱ ጋር ቅረቡ በምንም ነገር ውስጥ ብታልፉ፣ ውይ እርሱ በክብር ከፍ ብሎ ተቀምጠዋል፣ ስለ እኔ ግድ አይለውም ብላችሁ አታስቡ። እኛ ሊታደግ ሰው ሆኖ መጥቷል። ሁለተኛ ኢየሱስ ለምን ሰው ሆኖ ወደ ምድር መጣ? ከእኛ ጋር ሊዛመድ ብቻ ሳይሆን ሊቤዥንም ነው የመጣው። ሃሌሉያ መጽሐፍ ቅዱስ በማቴዎስ ምዕራፍ አንድ ቁጥር 21 ላይ እንደ ተናገረ ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ኢየሱስ እኔና እናንተ ሊቤጀን መጥቷል። ከብሉይ ኪዳን የተወሰደ ምሳሌ ልስጣችሁ እናም በደንብ ትረዱታላችሁ። በድሮ ጊዜ ጦረኞች ሲዋጉ ወታደሮችን ከማዋጋት ይልቅ አሸናፊ ጦረኛን ይወክላሉ። በዕብራይስጥ ሹቲን እንለዋለን። ትርጉሙ ተወካይ ማለት ነው። ስለ ቃል ኪዳን ስናወራ የኪዳኑ አንዱ አስፈላጊው አካል ተወካዩ ነው። በሁለቱም ወገን ተወካዮቻቸውን ይመርጣሉ። እናም ለምሳሌ ፍልስጤማውያን ጎልያድን ተወካያቸው አድርገው መረጡ። እስራኤላውያን ደግሞ ዳዊት ነበር። እንዲህ ነው የሆነው፣ ሁለቱ ተወካዮች ሲዋጉ፣ ጎልያድ ዳዊትን ካሸነፈ እስራኤላውያን በፍልስጤማውያን ይሸነፋሉ። ዳዊት ደግሞ ጎልያድን ካሸነፈ እስራኤላውያን ፍልስጤማውያንን ያሸንፋሉ። በዚያን ጊዜ ምን ይፈጠራል? እስራኤላውያን ፍልስጤማውያን ያሸንፋሉ። ስለዚህ ምን እንለዋለን? ተቤዣቸው ማለት ነው። ይህ ሁለተኛው ሀሳብ ነው። ሁለተኛው ሀሳብ ላይ ትንሽ እንድቆኝ ይፈልጋለሁ ወደ ሶስተኛው ሀሳብ ከመሄድ በፊት። ኢየሱስን ሰጠ። ኢየሱስ ሰይጣንንና ጨለማን ስላሸነፈ የእሱ ድል የእኔ ድል ሆነ። ምክንያቱም የእኛ ተወካይ ስለሆነ እኛ ሊቤዥን ስለመጣ እናም ከእኛ ጋር ሊዛመድ ስለመጣ ለዛ ነው በሰይጣን ላይ ድል ያለኝ። ምክንያቱም የእኔ ተወካይ ኢየሱስ ክርስቶስ በሰይጣን ላይ ድል ስላለው ስለዚህ እኔም ሰይጣንን አሸንፌዋለሁ። ቅድም እንደጠቀስኩት በማቴዎስ ምዕራፍ አንድ ቁጥር 21 ላይ ኢየሱስ የተባለ ልጅ ይኖረሃል ይላል። ህዝቡንም ከኃጢአታቸው የሚያድናቸው እህቶችና ወንድሞች አድምጡኝ። ኢየሱስ ክርስቶስ ከኃጢአታችን ሊያድነን ነው የመጣው። ባለጠጎች ሊያደርገን አልመጣም፣ ምክንያቱም ባለጠጋ ለመሆን ኢየሱስ አያስፈልጋቸውም። አንዳንድ ዓለማችን ላይ ያሉ ሰዎች ኢየሱስን አያውቁትም። ኢየሱስ መልካም ትዳር ሊሰጠን አልመጣም። መልካም ትዳር ከኢየሱስ ውጪ ሊኖራችሁ ይችላል። በምድር ላይ ከኢየሱስ ውጪ ስኬታማ መሆን ትችላላችሁ። የሰው ልጅ ሊፈታው ማይችለውን ችግር ሊፈታ ነው የመጣው። በምድር ላይ ያሉ ጥበበኞች በሙሉ ቢሰበሰቡ ለኃጢአታችን መፍትሄ ሊሰጡን አይችሉም። ዶክተሮች ጋር ብትሄዱ ለልባችሁ ቀዶ ጥቀና ሊያደርጉ ይችላሉ፣ ግን ኃጢአታችሁን አያስወግዱም። ለዚህ ነው ክርስቶስ የመጣው። ለምን? ምክንያቱም የኃጢአት ደመወዝ ሞት ነው። ይህ ሞት ከእግዚአብሔር ለይቶን ነበር። ኢየሱስ ሊቤዥም መጣ። ኢየሱስ ከአባቱ ሊያስታርቀን መጣ። እርሱ ኃጢአቱ ነው፣ እኛን አጸደቀን። ሶስተኛ ለምን ኢየሱስ መጣ? ሊቤዥም ብቻ አልመጣም፣ ሊዛመደን ብቻ አልመጣም። እኛን ሊወክለን ነው የመጣው። በአንዱ አዳም ምክንያት ሁሉ ሰው ሁሉ ኃጢአተኛ ሆነ። አዳም በሰይጣን ተሸነፈ። እኛ ሁላችንም የሰይጣን ባሮች ሆንን። ግን ዳዊት ጎልያድን አሸነፈ። ኢየሱስም ሰይጣንን ድል አደረገው። የኢየሱስ ድል የኔ ድል ነው። እሱ አማላጄ ነው። ይህን እላችኋለሁ፣ አማላጄ ነው። ሊቀ ካህኔ ነው። እሱ ድካማችንን ያውቃል። ኢየሱስ ክርስቶስ የማይረዳው የትኛውም የምናልፍበት ነገር የለም፣ ከራስ ፀጉራችን እስከ ግር ጥፍራችን ኢየሱስ ዛሬም ተወካያችን ነው። በአብ ዘንድ የሚማለድልን ሊቀ ካህናችን እርሱ ነው፤ ይማልድልናል። ስለ ዛሬያችሁ ግድ ይለዋል፣ ስለ ወደፊታችሁ ግድ ይለዋል፣ ስለ ልጆቻችሁ ግድ ይለዋል። ራሳችሁን ልታድኑ ከማትችሉት ከማንኛውም ነገር ይታደጋቸዋል። ስለ እናንተ ግድ ይለዋል፣ ይማልድላቸዋል። ሃሌሉያ! እናም ኢየሱስ የመጣው ሊዛመደን ነው፣ የመጣው ሊቤዠን ነው፣ ተወካያችን ሊሆን ነው የመጣው። እናም በዚህ ትንሣኤ በዓል የክርስቶስ ድል አስታውሱ። ራስ እንጂ ጅራስ አይደላችሁም። እናንተ ከአሸናፊዎች በላይ ናችሁ። ኢየሱስ የሞተልን ነጋችን ብሩህ እና ያማረ የተዋበም እንዲሆን ነው። ደስ ይበለን። መቃብሩ ባዶ ነው። ሞት ሊይዘው አልቻለው። ድል አድርጎታል። እግዚአብሔር ይባርካችሁ። ከእግዚአብሔር ጋር ደስተኞች ሁኑ። ከቤተሰባችሁም ጋር ደስ የሚል ጊዜ አሳልፉ። መልካም ትንሣኤ በዓል።